አሰላሙ አለይኩም ወረህመቱላሂ ወበረካቱ ድና የተከበራችሁ የልጅ ፋፊ ቲዩብ ቤተሰቦች እንዴት ናችሁ? ሰላም ናቸው ከነ ቀውሉ ሰላም፣ አልሐምዱላህ እንዲሁም ክርስቲያን ወገኖቼ ሰላም ብያለሁ። ሀገራችንን ማላ ሰላም ያደርገልን። ዛሬ ይዤላችሁ የመጣው ጽድት ያለ ነጻ ኢንተርኔት ወይም ነጻ ሸበካ ላሳያችሁ ነው። ለሁሉም ሀገር ነው የሚሰራ። ሁላችሁም ይህንን አባውርዳችሁ ተጠቀሙበት። ሳውዲ አረቢያ፣ ሳዋ፣ ሞባይሌ፣ ጃዌ፣ ውቅጣ፣ ሰላም ሊባራ ይሰራል ማለት ነው። ተጠቀሙበት ኢትዮጵያ ሳፋሪኮምና ኢትዮ ቴሌኮም የሚሰራል። ተጠቀሙበት ኳታር፣ ኮይት፣ ጆርዳን፣ ኡማን፣ ሳውዝ አፍሪካ፣ ዩኬ፣ ጀርመን ወዘተ እነዚህ ሀገሮች ይሰራሉ። ተጠቀሙበት። ሙሉ አከፋፈቱን አሳያችኋለሁ። እስከ መጨረሻው ተከታተሉ ማለት ነው። መጀመሪያ ለልጅ ፋፊ ዩቲብ ቻናል አዲስ ከሆናችሁ ሰብስክራይብ፣ እንዲሁም የደወል ምልክቱን በመንካት ቤተሰብ ይሁኑ። የተለያዩ ቪዲዮዎችን በምለቅበት ሰዓት በፍጥነት ይደርሳችኋል። ቪዲዮ ላይክ፣ ሼር፣ ሀሳብ አስተያየት ካላችሁ ኮሜንት ላይ አስፍሩልኝ ማለት ነው። መጀመሪያ ትክክለኛውን አፕ ዳውንሎድ ለማድረግ ጎግላችን ውስጥ እንገባለን ማለት ነው። እሰርች ቦታ ላይ እኔ የጻፍኩትን ትጽፋላችሁ። እስቲም ኦሮ ብላችሁ ከዛ ይሄ ይመጣላችኋል። ይሄንን ክሊክ ታደርጉታላችሁ። ከዛ ይሄ ይመጣላችኋል። ይሄንን ክሊክ ታደርጉታላችሁ። እኔ የጻፍኩትን ትጽፋላችሁ ከዛ ይሄንን ክሊክ ታደርጉታላችሁ። ከዛ ይሄንን ክሊክ ታደርጉታላችሁ። ወደ ላይ እስክሮን እስክሮን ታደርጉታላችሁ። እኒስታል ብላችሁ አቡን ዳውንሎድ አድርጋችሁ ከፍታችሁ ተጠቀሙበት። ሌላ ፕሮሰስ የለውም። ከናንተ የሚጠበቀው አቡን እኔ ባሳየኋችሁ መሰረት ታወርዱትና ከፍታችሁ መጠቀም ብቻ ነው፣ ያላችሁበትን ሀገር መርጣችሁ ማለት ነው። ሌላ ፕሮሰስ የለውም። ይህንን ይመስላል። ተጠቀሙበት፣ እንዳያመርጣችሁ